ሰላም ሰላም ውድ ቤተሰቦች እንኳን ሰላም መጣችሁ። ውድ የህደግ ዩቱብ ቻናል ተከታዮች በሙሉ ሰላማቸው ብዝት ትርፍርፍ ይበልልኝ። ውድ ቻናል ተከታዮች ዛሬ ደግሞ ይዤላቸው የመጣሁት የክረሜል ከረሜላ አሰራር ነው። ክረሜል ከረሜላና የጄሊ አሰራርን ይዤላቸው የመጣሁት ሁለቱን ባንዴ ነው የማሳያችሁ። ተወዱታላችሁ ውድ ቻናል ተከታዮች፣ ተከታተሉኝ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮውን ጀምሩትኝ። በጣም ቀላል ነው። የምጠቀመው እኔ የጄሊውን የምሰራው የስትሮበሪ ነው። ሁለት ስትሮበሪ ነው የምጠቀመው፣ የስትሮበሪ ፓውደሩ ማለት ነው። የጄሊው እንደዛ ነው የምጠቀመው። ተወዱታላችሁ ተከታተሉኝ። የማደርገው ስድስት ብርጭቆ ውሃ ለሁለት ሁለት ፓውደር የምጠቀመው፣ ስድስት ብርጭቆ ውሃ ነው የምጠቀመው። ራሱ እንትን በእቃው ማለት ነው፣ በዚው በዚች እቃ ነው የምጠቀመው ስድስት አደርጋለሁኝ። ይኸውላችሁ ስድስት ብርጭቆ ውሃ ጨምሬ ያለሁኝ እንደዚህ ከጨመርኩኝ በኋላ በደንብ በወህደውና ከፈለጋችሁ ስኳር መጠቀም ትችላላችሁ። ይውላችሁ እኔ እንደዚህ አድርጌ ያለሁኝ እናንተ ስኳር ጨምሮ ስኳር ያው እንደ እንደምትፈልጉት ነው። ራሱ ስኳር አለው፣ ግን ያው እንደሚፈልግ ሰው ሰው እንደሚፈልግ እንደምትፈልጉትኝ መጠቀም ትችላላችሁ። አል መጠቀም ትችላላችሁ። ለምን ራሱ ስኳር አለው እንደ በብዛት እሱ ስኳር ነው ያው መቼም እንዴት እንደሚል በላቅም ስኳር በጣም አለው። እና ለዛ እንደ አስፈላጊነቱ ነው ስኳር የምትጨምሩት። እኔ ያው ስለሚፈልጉ ስኳር ግዴታ ነው ጨምራለሁኝ። ለማይፈልግ ሰው ግን አያስፈልግም። ራሱ ስኳር አለው ፓውደሩ ጋር ስትሮቤሪው ጋር ስኳር ስላለው መጨመር ላያስፈልጋችሁ ይችላል። እንዳስፈላጊነታችሁ ማድረግ ትችላላችሁ። ወላችሁ ስትሮቨሪው እንደዚህ እየፈላ ነው። ስትሮቨሪውን ማብሰል እስከ ስምንት እስከ አስር ደቂቃ በደንብ አብስሉትኝ አረፋው እስከሚጠፋ ድረስ። ያየችሁ እየፈላ ሲሄድ እንትን የኮረፋ የሚመስለው የአረፋ እንትን የሚለው ይጠፋል። ለዛ ደግሞ በደንብ አንተ ክተኩትኝ። ዋው በደንብ አንተ ክተኩት። እኔ ስድስት ብርጭቆ ውሃ ነው ያደረኩት። አንድ ብርጭቆ እንትን ይጠፋን፣ ስድስት ብርጭቆ አይሆንም። በደንብ ከፈላና ከተንተከተከልን ከበሰለ፣ ስድስት ካደረጋችሁ፣ አምስት ነው የሚሆነው። እናንተ እንደዛ ማድረግ አለባችሁ። ራሱ በደንብ ሲል ይል ጣዕምና ራሱ አለው። በደንብ ካልበሰለ ብዙም እንትን የለውም። ብዙም ጣም እና የለውም። አያችሁ ወቃያ እንደዚህ አድርጌ ትንብያለሁ። ብርጭቆ ተጠቀሙትኝ በነዚህ የሆነው ነው የተጠቀሙ በዚህ በምታዩ በብርጭቆቱ ለክቸ ነው ስድስት ያደረኩት እና እንደዚህ አድርጌ በማንካ ሁለት ሁለት ሁለት አደርጋለሁ ለአምስት ብርጭቆ ነው ስድስት ብርጭቆ አይሆንም ብያቸዋለሁ። አምስት ብርጭቆ ስድስት ከጨመራችሁ አምስት ብርጭቆ ጄሊ ይወጣላችኋል ማለት አያችሁ። እና ስትሮበሪው በጣም ነው መልኩ የሚያምረው። የስትሮበሪ የዚህ የጄሉ ብዙ ብዙ ነገሮች አሉ። ብርቱካን አለ፣ ይሄ ማንጎ አለ፣ ይሄ እንትን ይሄ ምንድነው? የላይሞን ብዙ ነገሮች አሉትኝ እና ይሄ ግን በጣም ነው ከለሩ የሚያምረው። እስቲ ነገ የእንትን አለ የስትሮበሪ፣ የፈረውላ የፈረውላ አለ የፈረውላውን ነገ እሰራለሁ። ግን መልኩ ይሄ ነው። በጣም ነው የሚያምረው። ጣምናውም ልዩ ነው፣ ልዩ ነው። በጣም ቆንጆ ነው። አያችሁ አምስት አምስት ነው የሚወጣ ለምን በደንብ ነው ያንተ ከተኩት በደንብ ሳላፈላሁት? እና የወላችሁ ወደዚህ ጋር ደግሞ የክሬሜል ከረሜላውን አሰራር ነው ማሳያችሁ። ተከታተሉ፣ ትወዱታላችሁ። እዚ ጋ ደግሞ ሁለት ክሬሜል ከረሜላ አለኝ። እነዚህ ሁለቱን ካርቶኖች ነው የምጠቀመው። ሁለቱ ሽግ ይሄ ስኳር ነው፣ ይሄ ፓውደሩ ነው እያንዳንዱ አንዳንድ ስኳር አለው። ስኳሩ ያው ቀልጦ ምናምን ቤት መስራት ትችላላችሁ። ካልፈለጋችሁት ቤት እራሱ ማዘጋጀት ትችላላችሁ። ስኳሩ እንደዚህ ቡኒ ያደርጋችሁ ሁላችሁ ሁለት እነዚህን እንትኑን ፓውደሩን እንትን እላለሁኝ ያችሁ ብርቱካን ከለር ነው የሚመስለው ግን ስት ቢጫ ቢጫ ከለር ነው የሚመስለው። በጣም ቆንጆ ነው። ጥርት ያለ ነው። እኔ የምጠቀመው ውሃ በዚህ አሁንም ስድስት ነው የማደርገው። ስድስት ብርጭቆ ነው የማደርገው በዚህ እና ቪዲዮውን ከወደዳችሁ ላይ ሰብስክራይብ ሼር እያደረጋችሁ ጀምሮ ትላችኋለሁ፣ ውዴ ቻናል ተከታዮች። ይህን ይመስላል የዛሬ አሰራሬ፣ የዛሬ ጉልቤ ክሬሜል ከረሜላ። ያው ታውቃላችሁ ብዙ ነገሮች እሰራለሁ፣ ግን ለመቀረጽ ምናምን ብዙም አይመችኝ፣ አይመችም። ብዙ ለመቀረጽ አለማይመች ነው እንጂ ብዙ ነገሮች እንሰራለሁ። አያች ስድስት ብርጭቆ ውሃ በዚህ ተጠቀሙኝ። ከዛ ወተት ጨምራለሁ። ሀሊብ ኔዱ ሀሊብ ኔዱ ሁለት ማንካ፣ ይሄ ሁለት ምላጋ ይሆናል። ሁለት ማንካ ይሆናል። ያው በዚህ እኔ ለክቼው ስራ በዚች ሁለት። እናንተ ሁለት ምላጋ መጠቀም ትችላላችሁ። ሁለት ማንካ ሀሊብ ፓውደር መጠቀም ትችላላችሁ። ኔዶ ሁለት ሀሊብ ኔዶ አረብኛው እና አማርኛው ተቀላቀለብኝ። እና ያላችሁ በደንብ አዋህዱትኝ። እንትኑ እንዳይጓጉል እንዳይጓጉልባችሁ በደንብ እንደዚህ አድርጌ ያዋህደዋለሁ። በደንብ መተዋለሁ፣ እንዳይጓጉልብኝ። ሳታበሩ ይህን ማማሰል አለባችሁ። ስለሚወፍር እንትን ማለት የለባችሁ። ውሃ ውስጥ ከሚፈላ እናንተ የምትጠቀሙ በቀዝቃዛ ውሃ ነው። ይህም በሙቅ እንዳትጠቀሙ በቀዝቃዛ ውሃ ነው መበጥበጥ ያለባችሁ። ለብክ ያለ ውሃ መጠቀም ትችላላችሁ። የፈላ ባትጠቀሙ ጥሩ ነው። ለብ ያለ ውሃ ይሻላል። ከፈላው ብዙም እንትን የመበታተን እንትን ሳላለው ለብ ባለ ውሃ ወይም እንደዚ ኖርማል አለ ሌለ በእንደዛ መጠቀም ነው አለባችሁ። እና ይመስላን በደንብ አዋህደዋለሁ። እየፈላ ይሄንም ከስምንት እስከ አስር ደቂቃ ይሄንም በደንብ እንትን እለዋለሁ። አፈለዋለሁ በደንብ መብሰል አለበት። አረፋው እስከሚጠፋ ድረስ ይሄ ነጭ የሆነው እሱ እስከሚጠፋ ድረስ በደንብ እያማሰላችሁ፣ እየበሰለ ሲሄድ እየወፈረ ነው የሚሄደው። ለዛ ደግሞ በደንብ እያማሰልኩትኝ ከለሩ ደግሞ ራሱ ከለሩ ያምራን። ሲበስል ከለሩ ይቀየራል። ይሄ አረፋ የሚሆነው ይጠፋና ቢጫ ከለር ይሆናል፣ ይሆንልኛል። አያችሁ፣ አሁን እየፈላ እየበሰለ ነው የሚሄደው። አያችሁ፣ ነጭ የሆነው ከለር ይሄ ይጠፋል። ቢጫው በደንብ በጉልት ተወስተ የሚታይ ነጩን ማጥፋት አለብኝ። እንደዚህ እያማሰላችሁ ቀስ እያደረጋችሁ እኔ ለየት ባለ መልኩም ጠቀመዋለሁ መጠቀመዋለሁ ይትሩን ጄሊውን ጅብን ሳይል ምናምን ግሽጣ አድርጌ እሰራለሁ። ዛሬ እንደዚህ የሆነ የሰራሁትኝ ያው እኔ ስኳሩን የሽጉን ስኳር ነው የተጠቀመ ያለሁት። ለዛ እናንተ ቤትን መስራት ትችላላችሁ ካልፈለጋችሁትኝ ቤት አቅልጣችሁ ስኳሩን መጠቀም ትችላላችሁ። እኔ ዛሬ በዚህ መልኩ ነው እየሰራ ያለሁትኝ። እያችሁ እየበሰለ ሲሄድ ከለሩ እያማረ ነጩ አረፋ የመሰለው እየጠፋ ነው የሚሄደው። ለምን መብሰሉን የምንለየውም በዚህ የሆኑ አረፋው እየጠፋን እንዳለ ጥርት ያለ ቢጫ ካላር የይዝልን አንፌ ይበስል ያላችሁ እንደዚህ እያመሰሉ የማስተልፉኝ ነጩ እስከሚጠፋ ድረስ እና ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ እስኪ አበረታቶኝ እና ደግሞ ሞኒ አልሆንኩም፣ ሞኒም እንደሆን የልፋቴን እንዳገኝ ዩቱብ በጣም ከባድ ነው እና እንትን ዱዓ አድርጉልኝ እላችኋለሁ፣ ውድ ሰዎቼ። አያችሁ ከለሩ ሲያምር? ለምን በደንብ ስለበሰለ ከለሩ በጣም አሪፍ ነው። በጣም ነው የሚያምረው። ከለሩ ቢጫ ነው የሆነው እና ለዛ ነው በደንብ ከስምንት እስከ አስር ደቂቃ የምናበስለው። ጥርት ብሎ ቅልል የሚለውም ሲበስል ነው። ካልበሰለ ዶቄት ዶቄት ነው የሚለው። ለዛ ደግሞ በደንብ አብስሉትኝ እና ቶሎ ብላችሁ ደግሞ ፍሪጅ አታስገቡት። ትንሽ አስቀምጡትኝ፣ ፏለቱ ምናምን እስከሚጠፋ ድረስ እስከሚበርድ የተወሰነ ሰዓት አስቀምጡት፣ ከውጭ እንደዚህ አድርጋችሁ። ለምን ቶሎ ካስገባችሁት የመጥቆር እንትን አለው፣ ቶሎ ፍሪጅ ከከተታችሁት ካስገባችሁት ጥቁር ይላል። ለዛ ደግሞ ትንሽ ውጭ አስቀምጡትኝ እንፋሎት እስከሚጠፋ፣ እንዲሁ አስቀምጠዋለሁኝ እና በድጋሚ እስከምንገናኝ በሌላ ቪዲዮ መልካም ቆይታ ይሆንላችሁ። ውዴ ቻናል ተከታዮች ስለምትከታተሉኝ በጣም ነው የማመሰግናችሁ። ክበሩልኝ፣ ኑሩልኝ። ውዴ ሀገር ልጆች ሰላማችን ብዝት ይበልልኝ። ኢትዮጵያ ሀገራችን ሰላሟን ይስጠን። በእውነት ለሰው ልጅ ሰላም ነው የሚያስፈልገው። ሰላም ሆኑልኝ። ባይ ባይ።